አንተ እንግዲህማ ተገደፈልህ፣ አገኘው ብለህ ደግሞ አስፋው አሉ። እንደዚህ አይባልም። ቂጡን ይዘሽ ጣውላ ቂጥ፣ ዝም በይ ሞስኪቶ። አቋም እንደዚህ እንደተጎነበሽ ነበር ማስገሳት። እቺ አምባዛ ዘር በይ አቤት አቤት አቤት አቤት እስፖንጅ ነው ራሱ ነው የኔ ልጅ። ምናል ማዘብ ምን ፈልጎ ነግሬሻለሁ። እንግዲህ ገርፌ ገርፌ የምለቅሽ አንቺ ፎቶ። ምን አለ መብረቅ ቢያነሳሽ፣ የግብጧ አዟሪ ልጅ